ሰላም ሰላም ጤና ይስጥልኝ የመሰረት ጎጃሚዎች ቲቪ ተከታታዮች እንደምን አላችሁልኝ? ሰላማችሁ ብዝት ትርፍርፍ ይበል በያላችሁበት የዓለም ዳርቻ። እንግዲህ በዓል እንደመሆኑ መጠን ከበኋላ የምሰሙት ባርግራውንድ የበግ ድምፅ ነው። እንግዲህ እንኳን አደረሳችሁ ለቅዳም ሹር። ዛሬ ቅዳም ሹር ነው። ጌታችን ተመረመረ ዳቢዶስ ታሰረ የሚባልበት ቀን ነው። እንኳን አደረሳችሁ በዓልን ሽር ብትን ብዬ በነገራችን ላይ ፀጉሬ ልሰራ ነው እዚጋ የተቀመጥኩትና ፀጉሬን ሰራርቼ ፏ ብትን ብዬ በዓልን ቤታችን አንውልም። ያው እኛ ብቻ ስለሆንን ያለ ነው፣ ብቻን ብዙም ደስ አይልም። በዓል መዋል ከቤተሰብ ጋር ነው እና ከሁለተኛ ቤተሰቦቼ ጋራ በባሌ በኩል ያገኘኋቸው ወላጆቼ እነሱ ጋር ነው በዓልን የምውለው አብረን እዛው ውለን በማግስቱ ደግሞ እኔ ቤተሰቦች ጋር ዞር ዞር ብለን ቤተሰብ ጠይቀን እንግዲህ እኛ ቤት ራሴ ራሴ ቤት ራሳችን ቤት የዳግማ ትንሣኤ የዳግማ ትንሣኤ ዶሮ ሰርቼ ዳቦዬን ደፍቼ ምናምን ጠብቃችኋለሁ። ምክንያቱም ብቻ እንደሳይልም እና ከግራ ከቀኝ ቤተሰቦቻችንን ይዘን ከወላጆቻችን ጋር እንውላለን ማለት ነው ብቻችንን እነሱም እዛ ብቻቸውን ከሚውሉ እኛም እዚህ ብቻችንን ከምንውል አብረን እነሱን ሰብሰብ አድርገን እኛም ሰብሰብ ብለን በዓልን ከስደት በኋላ ከወላጆች ጋር ከሁለተኛ ወላጆች ጋር አውላለሁ እንግዲህ ከዛ በኋላ ነው ወደኛ ወላጆች ወደ ራሴ ወላጆች የሚሄደው ማለት ነው ያው የጎጃም በዓል ግድ ነው ወላጅ መጠየቅ፣ ሌላውን ቦታ ይጠየቃል። ግን ቅርብ ስትሆኑ በተራ በግ ይታረዳል። መጀመሪያ ወላጅ ቤት፣ ከዛ ልጅ ቤት፣ ታላቅ ቤት፣ ታናሽ ቤት እያለ ነው የሚቀጥል። ሌላውን ቦታ እንደዚህ ይመስለኛል ካልተሳሳትኩኝ። አለዛ ደግሞ ቤታችሁ አርዳችሁ፣ አሁን አዲስ አበባ እንደዛ መሰለኝ፣ ቤታችሁ ታርዱና ከሰዓት በኋላ እንኳን አደረሳችሁ ተብሎ ያየቃል። እዚህ ግን እንደዛ አይደለም። በዓልን መጀመሪያ ከወላጅ ጋራ ቅርብ ከሆናችሁ ወላጅ ቤት ይታረዳል። ከዛ ታላቅ፣ ከዛ ታናሽ እንደ ውልደታችሁ እንደ ውልደታችሁ በሚከበረው ዞሮ ባል ንጉሥ ነውና ባል ቤተሰብ ጋር ውላለሁኝ። ከዛ ንግሥቲት ቤት ደግሞ በማግስቱ እንይዳላል። ራሴን ሳጽናና እና እንደዚህ ፏፏቴ እንደምለው ፀጉሬን ሰራርቼ ተራርቼ ምምጌ ከሰዓት ልሄድ ነው ማለት ነው። እና አብራችሁን ትቆያላችሁ ብዬ ተስፋ አድርጋለሁ። ጉዞዬን አሳያችኋለሁ። መንገዴ ከዚህ በፊትም ታውቁታላችሁ ቦታውን። ይኸው ገጠር እንደመሆኑ መጠን የገጠር መንገድ፣ ሰሞኑን ደግሞ እግዚአብሔር ይመስገን ዝናብ ጣል ጣል እያደረገ ነው። ጭቃ ሊሆን ስለሚችል ዝናብም ሊጥል ስለሚችል በጊዜ እንሄዳለን ማለት ነው። እንደዚህ ፀጉሬን ይሄን ፀጉር ቤት ሄጄ ከምን ነጭ እንደዚህ ቤት የልን ነጭ ቤት የነጭዋለሁ ብዬ ከዱባይ ነው ይዤ የመጣሁት ይሄንን። በነገራችን ላይ ገዝቼው አይደለም ሴትዬ ገዝተው እና አንተን በጣም አልሞቀልኝም አልፈልገውም ብላ ስትለው ነው ያመጣሁት። የጣለችው እቃ ነው። እና በጣም ነው የሚያገለግለው። ገዝቸው አይደለም። ከዚህ በፊት ገዝቸው ለህቴ ሰጥቻት ነበረ። ሁለት መቶ ድርሃም ነበር የገዛሁት ይህንን መስሪያ እና ለህቴ ሰጥቻት፣ አዲስ አበባ ነበረች። ሌባ ወሰደው ያኛው። እንደውም በጣም ነበር የሚሞቀው፣ ለጥ ነው የሚያደርገው። ይሄኛው ብዙም እንደኔ ለስላሳ ፀጉር ላለው ነው እንጂ ሸካራ ፀጉር ላለው ብዙም ቶሎ ግድል የሚያደርግ አይደለም። ይሄን ሰሞኑን ሰርቼ ታጥቤው ነበረ እንደዚህ ሰራዋለሁ ብዬ ስላሰብኩት ተሰርቶ ደርቆ ነው አሁን እንደዚህ እንትን እምለው እና ሴትዮ ለማለስለስ ነበር የገዛችው፣ ግን እንደምትፈልገው እንደዚህ ቶሎ ቶሎ እንትን ብላበት ይሄ ሰርታበት ፀጉሬ እንግዲህ ይሁት መውጣት ስትፈልግ አይሞቅላትም ነበር እና ለዛ የኦንላይን ስራ ለዘውማ ኦንላይን ነበር የገዛችው የኦንላይን እቃ ለዘውማ ብላ ውሰጁም አላለችኝም። ጋርቤጅ ውስጥ ጋርቤጅ ውስጥ ስትጥለውን ያነሳሁት ይሄ ነገር ያገለግላል ቆይ ብዬ ስሞክረው ለኔ ፀጉር ለጥ አረጋዊ። እነሱ ደግሞ በተፈጥሮ ፀጉራቸው ክርድድ ያለ ነው። ወፍራም ሆኖ ክርድድ ያለ ነው ዛለው። የኔ ደግሞ ፀጉር ዛለው ያን ያህል ወፍራም አይደለም። ስስ ነው ዛለ። ስስ ነው በተፈጥሮውም ለስላሳ ፀጉር ነው። ግን ያን ያህል ሰዓት የሚፈልግ አደለም። አሁን ፀጉር ቤት የጅ ወረፋ ይዤ ካክስ ገብቼ ከምቃጠል በተለይ ፀጉር ቤት የሚያስጠለው ያ ካክስ ለአንድ ሰዓት መቀመጡ የኔ ፀጉር ደግሞ ረዘም ስለሚል ለረዝመቱ ተሎ አይደርቅም፣ እና እንድኮ ስስ ነው ረጁም ስለሆነ ተሎ አይደርቅም። ለዛ አንድ ሰዓት ነው የሚያስተኙኝ ማለት ነው፣ አንድ ሰዓት ነው እዛ ሲያቃጥል። በቤቴ ግን እንደዚህ አርጌ እሰራዋለሁ ማለት ነው። ሰርቸው እንገናኛለን። ሰርቸው ለብሼ እንገናኛለን። አብረን ቆይ ጨሄች ጨርሻል። እንግዲህ ተመልካቾቼ ተመልሻለሁኝ። ፀጉሬን ሰርቼ ጨርሼ ተመልሻለሁ። ብዙም እንዳልኳችሁ አልሰራሁትም ስለቸኮልኩኝ። ወደ ገጠር ልወጣ ነው። ፀጉሬ ቆርጮ ነበረ አንድ ስድስት ወር ሆኖ ብላችሁ ቆርጮ ነበረ። አሁንም አድጓል። እንኳን የጎጃም ቅቤ ምናምን ትላላችሁ። አሁን ጾም ደግሞ ጾም ስለተፈታ ቅቤያችንን ምናችንን ስንለቀለቅ የባሰ ወዛማ እየሆነ ይሄዳል ማለት ነው፣ ያድጋል እና ሰርተን ጨርሰናል። ወደ ገጠር ነው የሚሄደው፣ አመት በዓል ጉዞ፣ ወደ ገጠር ለዛ ብዬ ነው እንደዚህ ለማበጠር እንዲመቸኝ ያለሰለስኩትኝ ፀጉር ቤት ከመሄድ በቤታችሁ እንደዚህ ስስ ፀጉር እንደኔ ላላችሁ ፀጉር ቤት መሄድ አይጠበቅባችሁም። ግንባር የወጣ ግንባራ የሚሆን ኩልች ግንባር የወጣ እንደዚህ ስም አስያዝ ስለምወድ ፀጉር ማስያዣ የወደቀ እንዴ! ጠብቁኝ፣ አነሳ ተመልሻለሁኝ። እንግዲህ እንደዚህ አድርገን ይታሰራል፣ ይጠፈነግና ለባብሰን ምን ብለን ጨርሰናል እንደምታዩት። በነገራችን ላይ ይሄ ቀሚስ እዚህ ነው ያሰራሁት፣ የጨርቁን ያመጣው ከዱባይ ነው። ከዚህ በፊትም አይታችሁታል ዩቲዩብ ላይ። ስፌቱ አንገቱ በጣም ነው የሚያምረው። እዚህ ላይ ወገቡ ነው አያችሁ፣ ሲሰፋ ወፍራም ነበርኩኝና አሁን እየለቀቅኩ ነው። እና ወገቡ ትንሽ ለቀቅ አርጎኛል። የዱባይ ሩዝ እየተንሸራተተ ነው፣ ቦታውን እየለቀቀ ነው። የዱባይ ሩዝ ታውቃላችሁ፣ ቦርጭ የሚሆን የዱባይ ሩዝ ሩዝ ነው እሱ። ለቆ ጨርሷል፣ እና ሰፍቶኛል ወገቤ ላይ ሙሉነ ለማሳየት አይመቸኝም እንጂ ስፌቱ በጣም ነው የሚያምረው። የኢትዮጵያ ልብስ ስፌት በጣም ነው ጎበዞች ናቸው። ጥምላችሁ ከቻላችሁ ጣቃ ይዛችሁኑ፣ ካልቻላችሁ ግን እዚህ አሰፉ። እንደው ልብስ ይዛችሁኑ ብዬ አልመክራችሁም። አንደኛ ካርጎ፣ ሁለተኛ ለልብስ ስለ ልብስ ላወራ አይደለም የመጣሁት ግን ካሳየዋቸው አንጻር ብዬ ነው። ሌላ ርዕስ የገባሁትኝ። ይኸው እንዲያርግ የጨረስኩት ጸጉሬ እንደዚህ ሆነ በኋላ ታያችሁ፣ እንደዚህ ሆነ ከዛ በኋላ። ነጠላችንን ምናምን ደረብ እናደርጋለን። ጨራረስኩኝ። ሽቶ ስጦታ የተሰጠኝ ነው ከዱባይ ተጠቅሚው አላቅም። ዛሬ ነው የምጠቀመው ገና። እንግዲህ ብዙም ለስላሳ ስለምወድ ብዙም የገነን አይደለም። ብዙም ሽታው መጥፎ የሚባል አይደለም። አያችሁት ፋሽፍ አለ ግን፣ ሻረግን ነጠላይ ከቀሚሱ ጋር የተሰራ ነጠላ ነው። ያው ሲወጣ ገጠር እንደዚህ ዝም ብሎ አይወጣም። በዛ ላይ በዓል እንደመሆኑ መጠን እንደዚህ አርገን ደረብ ተደርጎ ነው የሚወጣ እንጂ ደረት እየተታየ አይወጣም። ነውር ነው ነውር ነው። በባዲ በጃፖኒ መውጣት ገጠር ቀረ ማለት በቦዲ መውጣት። ማይክሮፎኑን ከለልኩት መሰለኝ። እንደዚህ ብሎ ተገላልጦ መውጣት ዱባይ ቀረ። ጨርፈ ነው መተናል ዱባይ እዛ እንደ ልባችን ዘለንበት እርቃናችን ሄደንበታል። አሁን ሸፈንፈን ነው ማለት ዳር እናድልህ ያላችሁ ስቀልላችሁ ስ የኔዌስ መልካም በዓል ይሆንላችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም የፋሲካ ባህል ይሁንላችሁ፣ በያላችሁበት የዓለም ዳርቻ። እናንተ ደግሞ ሀገራችሁ ተሳክቶላችሁ መጣችሁ ከቤተሰብ ጋር እንደዚህ ፋፍሽ ብላችሁ ለመኖር ለማክበር ያብቃችሁ። እኔ አሁን ጉዞ ወደ ገጠር ሊሄድ ነው። ወዳችኋለሁ፣ አከብራችኋለሁ። ዳግማ ትንሳኤን በቤቴ እናከብራለን። እንግዲህ ዳግማ ትንሳኤ እንገናኝ። መልካም ባህል። ወዳችኋለሁ። ባይ። ላይክ ሰብስክራይብ ሸር ማድረጋችሁ ግን እንዳይረሳ፣ እስከ መጨረሻው ቪዲዮውን እዩት። ወዳችኋለሁ። ባይ ባይ።